አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዲ ናችሁ? ሰላም ናችሁ? ሰላማችሁ በዝትረፍረን በይ። ሰላም ሰላም፣ ክርስቲያንቶች እንዲናችሁ? ባላችሁበት ላ ይጠብቅልን። ለቤተ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማስቀመጥ ቤተሰብ ሆነው ቤተሰብ የሆናችሁ ላ መበረካ በረታቱን አብረን እንደግ ማለት ነው። እንዲናችሁ አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። አላ ከመጥፎ ነገር ይጠብቀን። ወጥቶ ከሚያስቀን ነገር አላ ይጠብቀን። ሱብሃን አላ ስግደት ሀገር በቃ ይበለን ሁላችንም፣ በሀገራችን ወንዱም ሴቱም በሀገራችን ያብቃን እላቸዋለሁ። ዛሬ የምንሰራው ይሄ ነው እላቸዋለሁ። ዛሬ ደግሞ በጁስ ጁስ ነው። ይሄ በነገራችን ላይ እኔ ስሙን አላውቀውም፣ ግን እሰራዋለሁ። ስሙን አላውቀውም፣ በእውነት ረሳሁት። እናንተ ስሙን አስታውቁኝ፣ ኮሜንት ላይ ማለት ነው። ይሄ ነገር እልጠዋለሁ እዚህ ጋ ስኳር አለኝ። እዚህ ጋ እሱ አለኝ። እዚህ ጋ ደግሞ ሀሊብ ኒዶ አለኝ። እዚህ ጋ ሀሊብ ኒዶ አለኝ። እዚህ ጋ ስኳር አለኝ። ይሄን ያለኝ ልጠ ነው፣ አብረን እውነት ነው ምናቱ ስሙን እረሳሁት። ምን እንደሆነ ማለት ነው እሰራው ነበረ፣ ግን ስሙን እረሳሁት። እናንተ አስተዋውቁኝ። ተዋረድኩኝ እኮ አዋረደኝ፣ ጉድ እኮ ነው። ስሙን ንገሩኝ እስቲ። ልላጠውና አብረን እናየዋለን ማለት ነው። ዛሬ በጁስ ላይ የመጣውላችሁ ጁስ ነው። ምን ሰራውላችኋለሁ እና ስሙን ንገሮኝ፣ አዋረደኝ። ቶሎ ብላችሁ ንገሩኝ ቤተሰቦች። ይሄ ተቆራርጬዋለሁ፣ ውስጡ እንደዚህ አይነት ነው። አቁ አለው፣ የሚያወቅማ አቁ አለው፣ ግን ስሙን የረሳሁት ስሙን የረሳሁት። ውስጡ ልክ እንደ ጥቁር አዝሙድ አይነት ነገር ነው ያለው ውስጡ ማለት ነው። ግን ስሙን የረሳሁት፣ በእናታችሁ ንገሩኝ ማለት ነው። አዋረደኝ፣ ተዋረድኩላችሁ። አሁን ባስታውሰው ምን ብልህ ወደጀ ብገባ ምን ብልህ ስሙን አረሳሁ። ስሙ ምንድን ነው እናንተ? እንስሳት ነው የሚመስለው እኮ እንስሳት፣ እንስሳት እንደ እንስሳት አይነት ነገር ነው። እኔም እንደሆነ እግር አገባኝ። እስቲ ስሙን ንገሩኝ፣ የምትችሉት አቅማችሁ ስሙን ንገሩኝ ማለት ነው። እሱ ወዳችሁ እውነት፣ እኔ ስሙን ምን እንደሆነ አላውቀውም። አሁን ይሄ ሱካሬን እዚህ እጨምራለሁ፣ ማሽን ውስጥ ሌሚዶ እጨምራለሁ፣ ሚዶ አሁን ይቺን ደግሞ እጨምራታለሁ ማለት ነው። እና መጀመሪያ ማለት ነው እኔ የምላችሁ ስሙን ንገሩኝ፣ ስወዳችሁ ስሙን ንገሩኝ። እኔ ምን እንደሆነ አላቅም ዝም ብዬ እንደዚህ እኔ ስሙን ስሙን አላቀውም። ስበላው ግን ይጣፍጣል። ፍጣ እበላዋለሁ እኮ እኔ እንደ ፍሮች ቆራሪ ጭን ሰጣስ ሴት ለጁስር ያለችኝ እሺ ብዬ ያው ጁሱ መሰራለሁ ግን እኔ ተቆራርጦ ሲበላብ ነበር ደስ የሚለኝ። እንዲህ ስትለኝ ስሙን አምጪ ትለኛለች እናንተ ፍሪጅ ውስጥ ያን ስሙን አምጪ ትለኛለች። ምንድን ነው? አረሳውን አክሱ እራሱ የነገረችኝ ማለት ነው። ከዛ ነግረህ ግባኝ እኔም ነው ይሄ ተመልካቾ ኪዩትና ስሙን ይነግሩኛል። ተዋራት ኮኝ ብዬ አዎ አውቋለሁ አልኩ። ግን አውቋለሁ እኮ አረሳውት እናት ሴጣን። አይገርምም? ሴጣን ልክ ሴጣን ዝግት አረገብኝ ምን እንደሆነ አላቀም እላቸዋለሁ። እና ስሙን ጻፍልኝ፣ ሲወዳችሁ ስሙን ጻፍልኝ። ላይ የምታውቁት ካላችሁ በህግ አምላክ በህግ በህግ በህግ ይዣችኋለሁ። ሲሆን እፃፉ ላይ እንዳታዋሩድኛ እንዳታዋርዱኝ ማለት ነው። እንዳታዋርዱኝ መጣ ሆይ ውሀ ልምጣ መጣ ሁለት እንዳታዋርዱኝ። አይታየም፣ ደግሞ እንደዛ ያስቀምጠ ይሄ ይዞ ይዞ መስራት እኮ በጣም መቅረጽ በጣም ነው የሚከብደው። ወላ በነገራችን ላይ ማለት ነው በጣም ይከብዳል። እኔ ምን ልበላችሁ በጣም ነው የሚከብደው። እንዴት አድርጌ እንደማዞረው አላውቅም። ብቻ በጣም ይከብዳል። እዚህ ጋር ፍሪጅ አለኝ። ፍሪጅ አምጥቼ ያለው ፍሪጅ ከድኜበታለሁ። እንዲህ ቅዝቅዝ እንዲላቸው ማለት ነው። ይሄ ውሃዬን ደግሞ እዚህ ጋር ቀድ ያለው አሁን ውሃ አረግበታለሁ። እኔ ዝም በግምት ነው ማረገው። እናንተ ያው ግምታችሁ እናንተ ታቆታለ። ጨመርኩት እንግዲህ አላቅም። ጨመርኩት ግን ጨመርኩት፣ ጨመርኩት ምንም ና እናየዋለን ማለት ነው። አሁን የጨመርኩትን አይታችኋል። ስኳር፣ ሃሊ ኒዱ፣ በረዶ እና ይሄ ስሙን ማላቆ ነገር ማለት ነው። አይዋ ፍሩት እንዳትቀልዱ እንዳስቁ። ምንም ማድረግ አይቻልም። እንዲህ እናንተ ስሙን ሆኑ ቤተሰብ ትክክል አድርጋችሁ አስቀምጡልኝ እንዳትሳሳቱ፣ አደራችሁ አደራችሁ፣ ስወዳችሁ ማለት ነው። በእውነት ስሙን መቸለታ ነው ማለት ነው። ይሄ አንድ ቀን ማለት ነው። በነገራችን ላይ ልንገራችሁ ማለት ነው። አንድ ቀን ይሄ እንትን ምንድን ነው የሚባለው? ይሄ ነቃነቅ ነቃነቅ፣ ታውቁታላችሁ እናንተ ነቃነቅ። አንድ ቀን ሴትዮው በፊት አሁን አይደለም፣ በፊት ማለት ነው፣ እንደመጣሁኝ ማለት ነው ጥበሺ ትለኛለች። ከዛ እኔ ነቃነቅ ነቅ እናንተ ስታዩት ወይ ብስሚላ አረ እኔ አንጠብስም አልኳት። ምንድን ነው ይሄ? ምግብ ነው እንደ አንቺ ልክ የወረደ መናገር ራሱ ያሳፍራል። የሆነ በቃ ታውቃላችሁ የትንሽ ልጅ እንትን ነው የሚመስለው። ታቁታላችሁ የትንሽ ልጅ ማለት ነው። ከዛ አረ እኔ አሰራም እኔ እንደዚህ አይነት ነገር አንጠብስም ስላት፣ እንዲ አታቂም እንዲ፣ ይሄ እኮ ስጋ የተፈጨ ነው አለችኝ። እኔ ፈራሁት ስትሰጠኝም አልበላም ብዬ ጣልኩት። ከዛ በሁለተኛው ቀን ቀስ አርጌ ልቅመስ፣ ይሄ ህዝብ እያቀመሰ አይጣፍጥም። እውነትም ስጋ ነው። እናት አንዳንዴ የኔ ስጋ ብዬ መሆኔ ማለት ነው። እውነት አንዳንዴ ራሳችን ነው ራሳችን እንገመታለን። አንዳንድ ነገር አልበላም አላቀውም ከማለት ቀምሰናው መብላት፣ መቅመስ ራስ በራሳችን ቅርስ ማድረግ ከዛ ለለምደው ምግቡ ማለት ነው አሁን አንዳንዶች ይመጡና ጅብን አልወድም እኔ ጅብን ምንድን ነው ራሳችን አስከበሩ ራሳችን እናስከብር አገራችን እንደሌለ እኮ ነው ምን ምንም ነገር እንደሌለ ምንም ነገር እንደሌለን ነው የሚያረጉን እነሱ እራሱ ማለት ነው ስለዚህ አሁን ደግሞ አገራችን ነገር ገብቷል ማሻላ አልহামዱሊላ ሁሉም ነገር ገብቷል ምንድነው አገራችን ሆነ አላ ሰላም ይስጠው ፍቅር ይስጠው ጸባይ ይስጠው እድሜ ይስጠው ሀገራችንም ሰው እድሜ ሰዎቻችንም ሁላችንም ማለት ነው ዛሬ ወረድኩባችሁ እንደ ጉድ ማለት ነው እንጂ ከዛ ምንም ነገር አላውቅም የለም ሀገራችን አትበሉ ማለት ነው አሁን መደብ አንዳንድ መደብ ይጠይቃሉ ይሄ አንቺ ሀገር አለ ይሄ እናንተ ጋር አለ እንዴ ይሄን ታውቂዋለሽ ብሎ ይጠይቃሉ ወላሂ አንዳንዶቹም